ቢስሚላህ፣ እንዴት እንደመጣ ጠይቁኝ። እውነት በጣም ነው ደስ ያለኝ። እውነት እኔ ብዙ ማይሰራ ዋንጫም አይቻለሁም። እንደ ዛሬ ደስ ብሎኝ አያውቅም። በጣም ነው ደስ ያለኝ፣ በጣም በጣም ዋንጫው እኮ ላም በላም ይችላል፣ ግን በቃ እንዴት ደስ ይላል። በቃ ዩናይትድ መጥፎ ሁኔታ ነው ውጤቱ የመጣበት ሁኔታ ግን አጠይቁኝ በቃ በጣም ነው ደስ ያለኝ። ሀዊት ሙት ነው የምላችሁ። ብዙ ስኬት አይቻለሁኝ እኮ ይሄ ምንም ለኔ እኮ ምንም ማለት አይደለም፣ ግን በቃ የመጣበት ሁኔታ ነው ያለንበት ሁኔታ ነው ያስደሰተኝ። በቃ በቸገረ ሰዓት የምታገኘው ነገር ይበልጣል ሁሉም ነገር። ስለ ጨዋታው ምንም ነገር አላወራችሁም፣ ግን እውነት በጣም ደስ ብሎኛል። ዩናይትድ አን እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እውነት በጣም ነው ደስ ያለኝ። ምንም ነገር አላወራችሁም ስለ ጨዋታው በሰፊው አወራችኋለሁ። እውነት በጣም ነው ደስ ያለኝ። ስሜት አይሆኛለሁኝ። ይኸው ፊቴ ላይ የምታዩት እምባ የደስታ ነው የሀዘን አይደለም። በቃ በጣም ደስ ስላለኝ እንኳን ደስ ያላችሁ።